አዲስ ስታንዳርድ ቢሮ በፖሊስ ወረራ እንደተፈጸመበትና ለስራ የሚጠቀምባቸው የኤሌክትሮኒክስ መሳሪያዎች እንደተወሰዱበት ገለጸ። የሀገር ውስጥ ሚዲያ ተቋሙ በማህበራዊ ገጹ ባጋራው መግለጫ ትናንት አንድ የአይቲ ዲፓርትመንት ሰራተኛውም በግዳጅ ከቤቱ በፖሊስ እንደተወሰደ እና አያያዙም ያልተገባ እንደነበር ገልጿል። ከዚህም በተጨማሪ ሰራተኛው በራሱ ፈቃድ ቁሳቁሶቹን ለፖሊስ እንዳስረከበ ገልጾ እንዲፈርምም በፖሊስ ተገዷል፣ ብሏል። ተቋሙ እንዳለው ሰራተኛው እኩለ ቀን ላይ ቢለቀቅም ቁሳቁሶቹ ለሚዲያው አልተመለሱለትም። በዚያ ውለትም የፌዴራል ፖሊስ አባላት ነን ያሉ አራት ፖሊሶች ቢሮው ድረስ በማምራት ተጨማሪ ቁሳቁሶችን መውሰዳቸውንና ሁለት ሰራተኞቹም ወደ ፌዴራል ፖሊስ የወንጀል ምርመራ ተወስደው ከረጅም ሰዓታት የፖሊስ ምርመራ በኋላ ምሽት ላይ መለቀቃቸውን መግለጫው ጠቅሷል። ስለተፈጠረው ሁኔታ ተጨማሪ ማብራሪያ እንዲሰጡን ማምሻውን ለአዲስ ስታንዳርድ ሚዲያ መስራች ጸዳለ ለማ ስልክ ደውለን ነበር። ለሰራተኞቹ ደህንነት ሲሉ ሰፋ ያለ ማብራሪያ ከመናገር ተቆጥበዋል። ሆኖም ስራቸውን ይሰሩ የነበረው ወትሮውንም በስጋ የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናገሩ። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው አመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀምር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገ በዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀምር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው የሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡም ገልጸዋል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። ዘ ኒው ኤርፖርት 110 ሚሊዮን መንገደኞችን በዓመት ያስተናግዳል። በሁለት ምዕራፍ ነው የሚገነባው። የመጀመሪያው 60 ሚሊዮን ከዚያ ደግሞ 50 ሚሊዮን መንገደኞችን የሚያስተናግደው ይገነባል። የመጀመሪያው ምዕራፍ በፈረንጆቹ 2029 ይጠናቀቃል ብለን እንጠብቃለን። ፌዝ ዋን ኢዝ ኤክስፔክትድ ቱ ቢ ኮምፕሊትድ ባይ 2029። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነትም ተፈራርሟል። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ ሀገራት ከፍተኛ ክፍያና በነዳጅ ወጪ ምክንያት መሆኑን ገልጿል። አየር መንገዶች በአፍሪካ ውድ የማረፊያና ና ተያዥ አገልግሎት ወጪዎችን ይጠይቃሉ። የነዳጅ ዋጋ በአፍሪካ በአማካይ ዋጋው ከአውሮጳ እስያና፣ መካከለኛው ምስራቅ ጋር ሲነጻጸር ይወደዳል። በአየር መንገዶች የሚጣሉ ሌሎች አህጉሮች ላይ የሌሉ ክፍያዎች ይጣሉብናል። እነዚህ ሲደማመሩ የአፍሪካ አየር መንገዶች በአፍሪካ በረራዎች ውድ ዋጋ እንዲጠይቁ ያደርጋቸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና እየሰራ ይገኛል። አየር መንገዱ በባለፈው የበጀት ዓመት ሰባት ቢሊዮን ዶላር ገቢ ማግኘቱን አስታውቋል። በአውሮፕላኖችና በመዳረሻ አገራት ቁጥር ደግሞ በ2025 ግቡን ማሳካቱን ይፋ አድርጓል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረው ቦይንግ 737 ማክስ 8 አውሮፕላኑ ተከስክሶ ሁሉም ተጓዦች እና የበረራ ሰራተኞች ሕይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት አጠናክሮ ቀጥሏል። በቅርቡ ከቦይንግ 67 አውሮፕላኖችን ለመግዛት ማዘዙን መሰረት በማድረግ ከቦይንግ ጋር ያለውን ግንኙነት የተጠየቁት ዋና ስራ አስፈጻሚው ግንኙነታችን አውሮፕላን ከመግዛት ያለፈ ነው ብለዋል። ግንኙነቱ አውሮፕላኖችን ከመግዛት ያለፈ ነው። አንዳንድ የአውሮፕላን አካላት በኢትዮጵያ ተመርተው ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸው ጭምር በመሆናቸው ግንኙነታችን በጣም ጠንካራ ነው። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን አንድ መቶ አዳዲስ አውሮፕላኖችን ማዘዙንም ድረገጹ ላይ ያስቀመጠው መረጃ ያመለክታል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከእነዚህ ውስጥ ሰባዎቹ የአፍሪካ ሀገራት ከተሞች። የኤርትራው ተቃዋሚ ብርጌድ ነሃማዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው አስታውቋል። ዝርዝራለን። ብርጌድ ንሐመዱ የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም ጠቁመዋል። ብርጌድ ንሐመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሐመዱ በአዲስ አበባ ከተማ በተለምዶ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ ከፈተው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 ነቀ ለውጥ እንደምናካሄድ ነው ብለዋል። ለትጥቅ ትግል ያግዙናል ላልናቸው አካላት ፕሮፖዛል አቅርበናል። ትጥቅ እንድሰጡን ኃይላችንን ይዘን ያንን ተሞክሮ አቀናይተን፣ እንደምታወቀው ብዙ ኤርትራውያን በሳዋ ስልጠና ስላለፉ ምናልባት አዳዲስ ጦር መሣሪያዎች ካልሆነ ብዙ ሥልጠና የሚያስፈልጋቸው ዜጎች አይደለንም። በእርግጥ የትጥቅ ትግል እንቅስቃሴ ጀምራችኋል ወይ? በሚል የተጠየቁት አቶ በየነ ይህን መልሰዋል። አንዳንድ ተግባራዊ እንቅስቃሴዎች አሉ። ጅማሮ ላይ ስላለ ግን ሰራዊቱ እንደዚህ ነው፣ ሬጅመንቱ እንደዚህ ነው፣ ጋንታው እንደዛ ነው ልል አልችልም። ይሁን እንጂ ለትጥቅ ትግሉ ዝግጅት እያደረገን ነው። ዝኾነ ብርጌድ ንሓመዱ ካለፉት ሶስት ዓመታት ወዲህ በተለይም በምዕራባውያንና መካከለኛ ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ አገራት የሚያዘጋጃቸውን ክብረ በዓሎች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በዚህ አይነቱ አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። ብርጌድ ንሓመዱን የአገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቢ ህግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝደንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት ሀገር አቀፍ ምርጫ አድርጎ አያውቅም። ከጠቅላላ ህዝቧ 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ያወጣው ሪፖርት ያመላክታል። የብርጌድ ንሐመዱ አመራር አቶ በየነ ከትጥቅ ትግል ስኬት በኋላ በኤርትራ ለመስራት ያሰቡትን ሲናገሩ እንዲህ ይላሉ። መጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያም በመቀጠል በየደረጃ ወደ ህግ ሊቀርቡ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ ምህረት ልደረግላቸው የሚገቡትም ምህረት ማድረግ ይቀጥላል። ቢቢሲ አነጋግራቸው ሁለት የብርጌድ ንሐመድ እንቅስቃሴ አስተባባሪዎች ሊያደርጉ ስላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የትኛው እንደሚሆን በግልጽ ከመናገር ተቆጥበዋል። ከአስተባባሪዎቹ አንዱ የሆኑት አቶ በየነ ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ የማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ ዘመቻ ሩሲያ አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከላት ሊቋቋሙ እንደሚችሉ ፍንጭ ሰጥተዋል። ቢቢሲ የብርጌድ ን አህመዱን የኢትዮጵያ እንቅስቃሴ በተመለከተ ከውጭ ጉዳይ ሚኒስትር ማብራሪያ ለማግኘት በኢሜል ያቀረበው ጥያቄና ያደረጋቸው ተደጋጋሚ ታችን እሁድ ለሚከበረው የፋሲካ በዓል ምን አይነት ዶሮ ለመግዛት አስበዋል? የሀበሻ ወይስ የፈረንጅ? ለምን? በእርግጥ የሀበሻና የፈረንጅ ዶሮዎች ከክብደት ባሻገር ልዩነት አላቸው። ከሚሰጡት የጤና ጠቀሜት አንጻርስ በዲላ ዩኒቨርሲቲ የምግብ ሳይንስ መምህርና ተመራማሪ የሆኑትን ዶክተር አየለ ይሁኔን በዚህ ዙሪያ ጠይቀናቸዋል። ዶክተር አየለ በሀበሻና በፈረንጅ ዶሮ መካከል ያለውን ልዩነት ከማብራራት ይጀምራሉ። በሀበሻ ዶሮና በሀበሻ ዶሮ ስጋና እንቁላል እና እንድ በፈረንጅ ዶሮ ስጋና እንቁላል ልዩነት አለ ወይ ብለህ ብትጠይቀኝ በእርግጥ ልዩነት አለ። ግን ይህ ልዩነቱ ይህን ያህል ሲግኒፊካንት ወይም ደግሞ በጉልህ የተቀመጠ አይደለም ብዬ ነው ማስብ። በእርግጥ ከጤና አንጻር ትክክለኛ የፕሮቲን ትክክለኛ የስብ መጠን ያላቸው የአበሻ ዶሮዎች ናቸው በጥናት እንደተገኘው። በእርግጥም ሰው ደግሞ እንደዚሁ የአበሻው ይጣፍጣል የሚለውን እንዲሁም ሪሰርች ተሰርቷል። ራንደምሊ ተወስደው እንቁላሎች፣ ከፈረንጅም ከአበሻ እና ሰዎች ተለይተው እንዲመገቡ ከደረገ በኋላ በትክክል የእነሱ የተመቻቸው እና የጣፈጣቸው የአበሻ እንቁላል የአበሻ ስጋ ሆኖ ተገኝቷል። እና ማህበረሰቡ የበለጠ ይጣፍጠኛል፣ የሚመቸኝ የሚለው ሳይንሳዊ መሰረት ያለው ሆኖ ነው የሚታይ። የሀበሻና የፈረንጅ ዶሮ ለጤና ከሚሰጡት ጠቀሜታ አንጻር ልዩነት አላቸው ወይ ተብለው የተጠየቁት የስነ ምግብ ተመራማሪው ይህንም ብለዋል። እንስሳትም ሆነ ዶሮ የሰጠውን ነው መልሶ የሚስጥህ። አሁን ለምሳሌ ስጋ